ኩረጃ፣ ፓርት ቱ እንዴ! ምንድን ነው ግን እንደዚህ ኮፒ የሰውን ነገር ቁጭ ማድረግ፣ አይከብድም? ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች፣ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ ብዙ ይትረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ፣ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ቤዚዬ እኮ ምን የማይፈለግበት ቦታ የለምና። ማለት ፈገግታዋ ናፈቀኝ ላላችሁ ደግሞ ማለት ነው፣ የእውነት የቤዚ ፈገግታ ገና ከሩቅ ስትመጣ፣ ያው ድሮ ሲገናኙ ምናምን ማለት ነው፣ እንዴት ደስ እንደምትል በዛ ላይ ደግሞ ማርኪን የምጠራበት አጠራር ደስ አይላችሁ። ባለቤቴ ውዱ ባሌ ስትል እኔ የምር ካፋ ማርጠብ ነው የሚለው። ደስ ነው የምትለው እንደዛ ስትልና፣ አንድ ሴት ልጅ ግን ማለት ነው የምር አብሯት ያለውን ወንድ ለወደፊት ካላሰበች ለማግባት ካላሰበች በፍጹም በምንም አይነት ታምር ባሌ ብላ ልጠራው አትችልም። እና ማርኬ ሆየ ግን አስመሳይነች ለጊዜው ነው ከኔ ጋር የምትኖር ያላት ማለት ነው። በስመ አብ ማርኬ ግን እንደዚህ ተሳዳቢ ነው። እኔ እኮ እንደዚህ ተሳዳቢ አይመስለኝም ነበር። ከመቅለስለስ ጀርባ ሌላ ታሪክ አለ። እንዲህ የሚቅለሰለስን ሰው ግን እንዳታምኑት እንዳታ ምክንያቱም በሰዓቱ ሲናገራትና ሲሳደባት የነበረ ነገር ውይ፣ በጣም አንጀት ነው የሚቆርጠው። እና ያ ማለት ቤዚም አላጠፋችው ብዬ ሳይሆን እዚህ ጋር አሁን እውነት ነው ይዘን የምንሄደው አዎ፣ ሊኖር ይችላል ግን ደግሞ ነገሩን በጣም ያባሰው እሱ ነው። ሁሉም ነገር የተጀመረው በሱ ነው። እና ቤተሰብ ለቤዚም ምሰሪ ከሆነ እናበረታታሻለን፣ የምትደግፊያት ከሆነ ስላላችሁኝ፣ ያው እንድታበረታቱኝ እፈልጋለሁ በእውነቱ ማለት በቃ እኔ ዩቲብ የከፈትኩት ላድግ ነው። እንደ ማንኛውም ሰው ልሰራ ነው ግን ውሸት አምጥቼ ከዚህ ጋር ጨብጭቤ ከዛና ከዚህ አቀና ብሬ አይደለም። እውነት እውነትን እየተናገርኩኝ እናንተም ደግሞ በእውነት እየተከተላችሁኝ እንድትሄዱ ፈልጋለሁ። አበረታቱኝ። እምታውቁ ከሆነ በቤዚ ብዙ ጊዜ አልሰራም፣ ግን አያቸዋለሁ። ከመጀመሪያም ጀምሮ አያቸዋለሁ። ግን አሁን አሁን የሆነ አለ፣ አይደለም የሆነ ሰው ሲጨቆ ደስ አይላችሁም። በተለይ ደግሞ ሴት ልጅ እውነት እያላት እንደዚህ ማልቀስ የለባትም። ሲቀጥል ደግሞ ድራማ ነው ድራማ ነው ለምትሉ ማለት ነው፣ እሺ ድራማ ይሁን እናንተ እንደምትሉት ለምንድን ነው ሴት ልጅ በዚህን ያክል ደረጃ ዝቅ የሚያደርግ ነገር እንደዚህ እየተሰደበች እንደዚህ እያለቀሰች? እምባዋ ልክ እንደ እንዴት ነው፣ በጣም እየወረደ ነው እኮ ቤዚ፣ በጣም ነው የምታለቅሰው። እና በዛ ደረጃ እያለቀሰች የሚመጣ ገንዘብ ምንድን ነው እርባ? ነው የሚጠቅማቸው ለነሱ ምንድን ነው ጥቅሙ? ምንድን ነው እርባ? ነው ምንም እኮ ጥቅም የለውም፣ ድራማ ከሆነ ማለት ነው። እና ይሄ ድራማ አይደለም፣ የማርኬና የቤዚ ነገር የምር ተጣልተዋል፣ ድራማ አይደለም። ድራማም ቢሆን ደግሞ እንደዚህ እያደረጋቸው የምታሰሩ ወንዶች በጣም ነው የሚደብረው ለወደፊት ምስታችን ብላችሁ የምታስቧቸውን ሴቶች በዚህ ያክል ደረጃ ሚዲያ ላይ እያወጣችሁ መሳለቂያ መጫወቻ፣ እንደዚህ ልቧ ስብር ድቅቅን እስከሚደርስ ማስለቀስ በጣም ነው የሚያስጠላው። ድራማ ነው እያላችሁ እውነትን ለመሸፋፈን እንዳትሞክሩ። በነገራችን ላይ ማለት ነው የምር ሰው የምታደርጉትን ነገር ሰው ሲባርክላችሁ ነው ለካ ጥሩ ደስ የሚለው ማለት ነው እና ወይኔ ጉዴ! እኔ ከማርኬ ቤት ገብቻ ይቼ ማለት ነው ቤተሰብ በየሱስ ሰው፣ ቤዚ ነች በቃ ቤዝን የምትወዱ ቤዝን የምትወዱ ቤዝ ቤዝ ቤዚ ቤዝ ቤዝ ከለስ ከታች። እኔ እቺ ማለት ነው ከማርኬ ጋር ያለች ልጅ በትናንት ነው ለት ሰርታለች፣ እርግጠኛ ነኝ በዚህ ኮሜንት ፌንት ሰርተች ሰርተሽ ነው የምታድሪው፣ ምክንያቱም አንድም ሰው ነው ያነሳ የለም። አየሽ፣ ግን በሰው በሰዎች ዘንድ ያለመወደድ በጣም ነው የሚያስጠላ፣ የምር በጣም ነው የሆነ የሚሰማችው ነገር። እና ከዛ ውስጥ አንድም ሰው ሰማን ያነሳ የለም ማለት ነው፣ ምክንያቱም እች ልጅ ማለት የሄርሜላ ታናሽ ነች ዲ እኛ የአብርሃም መነጠቅ ሲገርመን ጭራሽ ማርኬን እንደዚህ ገብቶ በፍቅረኛ መካከል አፈነቃቅሎ ለራስ ማድረግ ግን አሁን ይሄ ልክ ነው? ፍቅራችሁ ይበረክትላችኋል፣ ይጸናላችኋል። ሰው እንደዚህ አስለቅሳችሁ እና ሄርሜላ አስኮብልላ አስኮብልላ ሩታይን እንደዛ አስለቀሳ አስለቀሳ ማለት ነው። ጨራሽ አፈቀርኩ ብላ መጣች እና ምንድነው ሴቶች አይን አውጥተዋል። ሴቶች ኢትዮጵያ ምድር እንግዲህ ወንድ ነው የሞላው እኮ እንደ አሁን ሴቶች ያን ያክል አይደሉም። ወንድ ሞልቷል በየቦታው ነው ያለ። ወንድና ከሰው ፍቅረኛ ላይ የሚያንጠለጥላችሁ ምንድን ነው? ምን አይነት መንፈስ ነው የያዛችሁ? ተጠመቁ፣ በቃ ሴቶች ተጠመቁ። ምክንያቱም እያበዳችሁ ስለሆነ በሰው ባልና በሰው ፍቅረኛ። ሲቀጥል ደግሞ አንቺ ሴቷ ማለት ነው ማንም ትባል ቤተሰብ ሮዚ የቤዛን ስም ድጋሜ እንዳታነሽ። አሁን እኔ ቤዚ ባለፈው ስትመጣ እኮ አንድም ነገር አልተናገረች። በእውነቱ ማለት በቃ እኔ ከዚህ ሙድ መውጣት ፈልጋለው፣ እንደዚህ ፏፈሻ አድርጌ። እሱንም የጠራሁት ላመሰግነው ነው፣ እኔም ደግሞ ካለውበት እስኪ አየር ልውሰድ ብዬ ነው። ምናን ብላ ነው ለራሷን ያወራችሁ? ከዚህ በኋላ እንደምጠነክር ወደ ራሷ እንደምትመለስ ነበር ያወራችሁ እንጂ እነሱን ለሰከንድ እኔ ስታነሳቸው ሰምቼ አላቅም። አነሳች እንደ ባለፈው ከሰራችሁ ቪዲዮ እኔ አልሰማሁም። እች አሁን ትናንት በቃ ዘላ ቤዚን ድጋሚ መታ። እንዳትረብሸን እንዲረሳ ትፈልጋለሁ። ከእሱዋ ጋር ሳለ እንደዚህ ተሰቃይቷል። ሁሌ መጨቃጨቅ፣ ሁሌ መጣላት ነው። አንቺ ከበጣሽ ነው እንደዚህ የተደበላለቁት። ምን ትመስላለች? አንቺ ያጣለቻቸው ሲጀመር ከዛ በፊት እኮ የአንቺ ፎቶ ሳይመጣ ሰላም ነበሩ አይደለ? የአንቺ ፎቶ ከመጣ በኋላ ነው እነሱ ሰላማቸው የራቃቸው። ይህን ደግሞ ሆን ብለሽ እንዳደረግሽው ግልጽ ነው፣ እንዲጣሉ ፈልገሽ ማለት። ከዚህ በኋላ መምጣቱም ከፈለግሽ በቃ እራስሽ ችንችለሽ ነው። ቤዝን አታስገቢያት። ከዚህ መካከል ከእናንተ መካከል ምንም አትሰራም ከዚህ በኋላ እና ደግሞ እኔ የገረመኝ እኮ ለረዥም ጊዜ ስጠብቀው የነበረ ነቅ ነገር ቀን ነው እንጂ ለረዥም ጊዜ ስጠብቀው የነበረ ቀን ብለው ያሉት ነገር። ግን አልገረማችሁም? ይሄ እኮ የረዥም ጊዜ እኮ አይመስልም። ሲጠብቀው የነበረ አይመስልም እኮ የነበረ ነገር ነው እኮ። ምንድን ነው የምትጠብቀው የነበረ ነገር ነው። አክታችሁ፣ ሁሉ ነገራችሁ ይሄ አዲስ የተገናኛችሁ ሰዎች ስለማትመስሉ እናውቃለን። የመጀመሪያ ፍሬንድ ናችሁ ምናምን፣ ግን በፍሬንድ መካከል ሌላ ብዙ ታሪክ የተፈጠራለ። ሲጀመር ማርኬ የማያውቃቸው ሴት የለም እኮ። ውይ በፈጣሪ እኔ የምለው ትምህርት ሲማር በቃ የወንድ ጓደኛ የለውም እንዴ? ማርኬ፣ ስንቶቹ ገብተው ወጡ፣ ገብተው ወጡ፣ ገብተው ወጡ። በቃ ህይወት እንደዚህ ሆኖ ሊቀር ነው። ለማንኛውም ያጣፍጥላችሁ። ግን ቤዚን፣ ይሄ እንዴት ነው የእሷ አደራ ይዟችሁ፣ እሷ የምታደርገውን ነገር ባታደርጉ ደስ ይለናል። ያው ዩቲዩበር ስትባሉ፣ በእርግጥ ኮፒ ማድረግ ትወዳላችሁ። በአነጋገር ማን ኮፒ እንደሚደረግ ታውቃላችሁ። ግን ቤተሰብ፣ እኔ ለራሴ የሆነ የምወስደው ግምት ማለት ነው እኔ የሁሉም ሰው በቃ የራሱ ግምት አለው አይደለ? ዩቲብ ላይ ኮፒ ሲደረግ የማየው ብዙ ጊዜ ብሩክ አለማየሁ ነው። ብሩክ አለማየሁ የሚናገራቸው የሚያደርጋቸው ነገሮች በጣም በብዙ ቦታዎች ኮፒ ሲያደርጉ ያለው የብሩኬን እና እና ኮፒ አታድርጉ ማለት ነው። ከመጣችሁም እራሳችሁ እንችላችሁ ነው። ሲቀጥል ደግሞ ማርኬ ሰው አይሰደብም። ከቡዳ ከሸረኛ ምናምን ጠብቀን የምትለው ተመልካቾችን ነው? ቡዳ እያልክ የምትሳደበው ወይስ ማንን ነው? የኢትዮጵያ ዩቲዩበሮች ማለት ሲጀምር እናንተ ከስተምር አታከብሩም፣ ተመልካቾቻችሁን አታከብሩም፣ ትሳደባላችሁ። በጣም ተሳዳቢ ናቸው። በዚህ አጋጣሚ ይሄ እውነታው ነው። በቃ ሳይ እንዴት ነው? ሳይታለም የተፈታ ነው የሚባለው። ሳይታለም የተፈታ የኢትዮጵያ ዩቲዩበሮች ከስተምራችሁን አታከብሩም። አለቀ።